ሰበር ዜና ድምፃዊ ያሬድ ነጉ በዛሬው ዕለት በፌስቡክ ገጹ ላይ እጅግ አስገራሚና አነጋጋሪ የሆነ ልጥፍ አጋርቷል። ድምፃዊው በተለያየ መድረኮች ላይ የዘፈን ስራውን ሲያቀርብና ብዙዎችን በዘፈን ችሎታው ማርኮ የብዙዎችን ቀልብ በመሳብ በኢትዮጵያውያን እጅግ ተወዳጅነትን ቢያተርፍም በዛሬው ዕለት ግን በፌስቡክ ገጹ ላይ ያጋራው ጽሑፍ በአድናቂዎቹ ዘንድ ቅሬታ አስነስቷል። በፌስቡክ ገጹ ላይ እንዲህ ሲል አጋርቷል። ኢየሱስ አንተ የዓለም ብርሃን ኢየሱስ ወዳለሁ ውስጥ ያንተን አንተን ይላል። ኢየሱስ ፍቅር ነው ዘመኔ ሁሉ በቤቴ ይልቅ ጌታዬ በማለት ምንም በድካም ውስጥ ምንም በኃጢአት ውስጥ እያለፈ ቢሆንም ፈጣሪ ማህሪ እንደሆነና ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ መመለስ እንደሚፈልግ ዘመኑን በጌታ ቤት መጨረስ እንደሚፈልግ በግልጽ ተናግሯል። ቅዱሳን ሁላችሁም የዚህ ወንድማችን ነፍስ ወደ እግዚአብሔር ፍቅር የተጠጋች ባለች በዚህ ጊዜም በጸሎት ከጎኑ እንድትሆኑ ማራናታ ቲዩብ መልእክቱን ያስተላልፋል። በሌላ መረጃም ንብረትነቱ የኬንያ የሆነ የአየር ኃይል አውሮፕላን በሶማሊያ ተከሰከሰም። በሞቃዲሾ በደረሰው ድንገተኛ አውሮፕላን አደጋ የአምስት ተጓዦች ህይወት ማለፉ ተገልጿል። አውሮፕላኑ በአፍሪካ ህብረት የሰላም አስከባሪ ተልእኮ ስር ለተሰማራው ኃይል ወታደራዊ ቁሳቁሶችን አድርሶ በመመለስ ላይ እያለ አደጋው መከሰቱን የሶማሊያ ሲቪል አቪዬሽን ባለሥልጣናት አስታውቋል። ባለሥልጣኑ አውሮፕላኑ የተከሰከሰው መጠነኛ የቴክኒክ ችግር በማጋጠሙ ነው ሲል የአደጋውን መንስኤ ያረጋግጧል። በሌላ መረጃም ለቤተክርስቲያኗ ለነቢይ ሄኖክ ግርማ አድርሱለት የጌታን እጅ ቀምሶ ቤቱን ረግጦ ወጥቶ ዲያብሎስ መከራውን እያሳየ ሊገድለው በሞት አፋፍ እየነዳው ለሚገኘው ወንድማችን ለቶኪቻው ጸልዩለት። ጎዳና ተዳዳሪ ነኝ ወላጅ የለኝም። ቶኪቻው ክደት በየፍርጁ ሕይወት አይደለም። ተመለሰ ወንድማችን። ወንድማችን በ1990ዎቹ ላይ ይመስለናል ወደ ሙዚቃው ዓለም ገብቶ መሰንጀርስ በወቅቱ በነበረው ተወዳጅ የቴሌቪዥን መዝናኛ ፕሮግራም አለቤ ሸው ላይ ቀርቦም ወላጅ አልባ መሆኑን የጎዳና ተዳዳሪ መሆኑን ተናግሮም ብዙ ኢትዮጵያውያን ከልባዝ ነው በገንዘብ ደግፈውት መቆም እንዲችል አድርገውትም ነበር። ታዲያም በወቅቱ ይህ ዮሐንስ በቀል የተባለ ሰው የአዋሳ ታቦር ሃይስኩል ቲቲሲ በር ላይ በሚገኘው የወላጆቹ ቤት አባቱ ተጨንቀው አሳድገውት አስተምረውት በዚህ ልክ አደባባይ ወጥቶም ያስተማሩት ያሳደጉትን ወላጅ አባቱን ኪዶም ጎዳና ተዳዳሪ ነኝ ወላጅ የለኝም ሲል ብዙ ጎረቤቶቹ የአዋሳ ነዋሪዎችና የሚያውቁት ጭምር በጣም አዝነውም እንዴት ብለው ነበር። አሳዳጊ አባቱን የለኝም ስል መካዱ መተው ትክክል አልነበረምና ከዚያም ወዲህ በዘፈን ዓለም ባለበት በቅርብ ዓመታት ወደ ጌታ መምጣቱ ተነግሮም ብዙዎች ስለ እሱ አመስግነው ደስ ብሏቸው መዝሙር አወጣሁኝ ስል እኛም ሰምተን አመስግነን ነበርን። ታዲያ ብዙ አልቆየም። ወደ ትፋቱ ዓለም መመለሱን ስንሰማም በዚያው ልክ ልባችን አዝኖ ክፉኛ ደነገጥን ይባስ አሁን ላይ የጌታን እጅ አይቶም ቀምሶ ቤቱን ረግጦ ወጥቶ ሰይጣን ሊገድለው መከራ እያሳየው እንደሚገኝ ሰማን። ጠዋት ማታ ሰዎችን እገድላለሁ፣ አርዳለሁ በማለት ዲያብሎስ ምንኛ ሊጠቀምበት እቅድ እንደያዝም ለጆሮ መስማት እስኪዘገንን ድረስ ሰማን። ምንኛ ደነገጥን። በእውነት ይህ ዮሐንስ የተባለ ወንድማችን ከእሱ በሆነ ኃይልና ጉልበት አንዳችም ሊያደርግ አይችልም። በእሱ ተጠቅመው ሰይጣን ወንድማችንን የጌታን እጅ ቀምሶ ረግጦ ወጥቶ አግኝቶት ሊገለው ወደ ሞት እያጣደፈ እየነዳው ነውና የምታውቁት እንዲሁ በቅርቡ ያላችሁ እንዲሁም ጌታን ተቀበለ የተባለበት ቸርች መሪዎች፣ አባቶች ቤተክርስቲያን አስክብታችሁ ለወንድማችን እንድትጸልዩለት ከጎኑ እንድትሆኑ ጠላት ዲያብሎስ ከደገሰለት ጥፋት ሞት ካለበት ጎዳና እንድትታደጉት መልእክታችን ነው። ዲያብሎስ ይህ ወንድማችንን መጠቀሚያ እንዳያደርገውም ጸልዩለት።

እስልምና ለሽርሙጥና ብቻ የምታምነው እምነት ነው። እስልምና ሰባት ሴት ይዘት የምተኛ ሰባ ሁለት ድንግል አገኛለሁ የምትል አንተ፣ መሐመድን ካላመለከኝ ካልተከተልከኝ። እስልምና ከመሐመድ በፊት እስልምና የት ነበር? የመጀመሪያው ቃል የወረደው ቅራ ነው አደለም? የምትለው መጋኛ፣ አቅርረ ሌባውላ። ሰማይ ቤት የሸርሙጣ ቤት አደረጉት። ሰማይ ቤት ላይ ከኒ ኢማጂን ሰማይ ቤት አንተ አምላክ ቁጭ ብሎ አንተ ሴቶች እየተቀያየሩ ስታወጣል አምላክ ጎን ሆነ ሰማይ ቤት የወንድ ልጅ ሸቀጥ ቆሞ ነው የሚኖረው፣ አይደለ ሴት ሲያወጣበት ነው የሚውለው የሚያድረው አይደል እናንተ ሸቀጥ እየዋሸው። አዎ መሐመድን ነው የምትከተለው። እሱም አስራ አንድ ሴት አልበቃ ብሎ ሰራተኛ ሲሸጉር የነበረ ነው አይደል ሚስቱ አይሻ ይዘዋለች ከሰራተኛ ጋር ሲሸጉር፣ አላ ፈቅዶልኝ ነው አለ። የተገኘውን መንገደኛ ሁላ ሸጉር ይላል። ማመድን ነው የምታመልከው፣ አንተ ዱቄት ሰራተኛ የሚሸጉር ነው የምታመልከው የምትከተለው። እስቲ አማህር ተሰቅለሙት ማመዳው አሸርሙጣ አሸረሙጣ ዳስዎች ድው ሙዱ በሂጃብ መከናነብ። ሂጃብ ተከናንበሽ ከአምስት ሴት ጋር አብረሽ ከባልሽ ጋር ተኛለሽ። ከአምስት ከሰባት ሴት ጋር አብረሽ ያንደባልልሻል አንዱ አንዷ ትጠባለች፣ አንዷ የሆነ ነገር ታርቋለች፣ አንዷ ምታርጋለች። ሰባት ሆነች ነው የምትኘው አይደል? ካላንዱ እንደ እንትዋው ሴተኛ ዳሪ አይደል? እንደ ሙሉ እስላም ያለው ምንድን ነው የምናወራው? የትኛው ጨዋነት ነው የምናወራው? በሂጃብ መደበቅ ነው እንዴ? እስልምና ሴት ልጅ እርሻ ናት፣ ረሳት፣ ተጫወትባት አይደል እንዴ የሚለው እስልምና። ተጫወትበት፣ ደብድባት፣ ስትፈልግ ያክስትን ለሽጉራት አግባት አይደል እንዴ እስልምና የሚለው በሃይማኖቱ ከመጣ ነው መጥቼ ብሃለሁ። ምን አባት አመጣል ሃይማኖቴ የሽርሙጥና ምን ታመጣል? መሐመድን ከነክ መሐመድን በደም አፍንጫው ድረስ ነገርኩት። ለምን ምንም አልሆን። መሐመድ በጣም ጨካኝ አረመኔ ነው። ማመድ ሲጨፈጨፍ ሲያጠፋ የነበረ ሰው የሰውን ህይወት ሲቀጥፍ የኖረ አጭበርባሪ የነበረ ሰው ሌባ ነበር። የሰውን ህይወት ቀጥፍ ጥፍ የሚያደርግ ሴቶች እንደፈለገ የሚያወጣ የነበረ እድሜ ልኩን የሰው ደም ሲጠጣ የኖረ ነቢ ነው ትላለ። በአናት ተተከል ከአባቱ ነው። ማመድ ሲያዝን ያየው ለማንን ያዘ ነው ማመድ ለማን አዝኖ ያቀ የማሀይም ተከታይ ናቸው። ከማመድ ጀምሮ ማመድ ማይም ነው። ይቅርታ በል እስላምን ባናት ተተከል ግም ማህመድ፣ እኔን የተናገረ እንዲያርጉ ባናቱ ተክልልሃለሁ። ከነ ማህመድ ዝ ዝምባ ታጠፋ እናንተ ለሚፈራችሁ ለሚፈራችሁ እንደዛ ናችሁ። ቃላት ተናገረች ተብላ ግን አንዷን ሊያስጠፏት አረብ ሀገር ስለምትኖር ብቻ ሲያፈላልጓት ነበር። አሁን የታሰረች አለች፣ አራት ዓመት አልፎታል። ማህመድን ተናገረች። ለምን እኔን አታሳስረኝ? ማህመድን እየጠረኩላ አደለን ረ ከነ ማህመድ ዘቀ ዘቃ አለው እንዴ፣ ማን መሰልኩ እኔ ማን መስዬ እንደ ማመን በጫበጭ መስዬ ድፍን እስላም ቢመጣ አልፈራም። እኔ እመቤቴ ምስክር፣ ድፍን እስላም ነው ማወራ። መፍራት ነው የሚያስደፍር እኔ ስለምደፍር አይነኩኝ። ይምጣ ስቲ አንድ ጫቃሚ፣ ና እኔ ጋ ቀና ብሎ ጫት ሲቅም የሚውል ሲጋራ ሲያጨስ የሚውል ቀሚስ ለብሶ ቁጭ ብለው የሚውል ዝምባ፣ ምን ያለው የትኛው ክብር ያለዋል? አበዙት ተጨማለቀ። እስላምን ከምፈራ ሞቴን እመርጣለሁ። የማመድ ትራፊን ቀዳዳ ከምፈራ የቀሚስ ለባሽ